ለመፈጸም ይረዳቸዋል። ስህተቶችን ማረም ይችላሉ። አላህ መልእክተኛ ሰለላሁ አለይሂ ወሰለም ባስተማሩት በከወኑት መልኩ ቢ ስ ላ ሰለም ተግብረው አሳይተዋል። ኹዙ ዓኒ መናሲከኩም በማለት የሐጅ ስነ ስርዓታቸውን እንድንይዝ አዘውናል። እያንዳንዷ ነገር ተጠቅሳለች እና ይህንንም በጥያቄ መልክ እያቀረብ እንገኛለን። ባለፈው ክፍል ላይ ወደ አምስት ጥያቄዎች አንስተን ለእነዛም ጥያቄዎች ምላሽ አግኝተናል። ዛሬም ይሄንን የምንቀጥል ይሆናል። አህለን ቢኩም ሸፈ ነው። ጠይብ ዛሬ የምናነሳው የመጀመሪያ የምናደርገው ጥያቄ አለ። ለዛሬው ሀላቃችን ብዙ ጊዜ የሚነሳ ነው ይሄ ጥያቄ። የመጀመሪያ የሚሆነው ከዑምራ ጋር በተያያዘ ብዙ ጊዜ ዑምራ ላይ ነው የሚከሰተው፣ ሀጅም ላይ ሀጅም የሄደ ሰው ያው እንደዚህ አይነት ነገሮች ይኖራሉ እና ሀጅን በአንድ ጉዞ የመደጋገም ነገር እንዴት ይታያል? በተለይ አንዳንድ ሰዎች ጉጉት ይኖራቸዋል፣ ሐጅ ዑምራን ለመደጋገም እና በአንድ ጉዞ ደጋግመው ሐጅ የሚያደርጉበት ሁኔታ አለ። እንደውም እዛው ሀረም ላይ ሆነው እራሱ ያለማወቅ ሁኔታ ደግመው እዛሁ የሚደግሙበት ሁኔታ አለ እና ይሄ ነገር እንዴት ይታያል? በአንድ ጉዞ መድገሙ ማለት ነው። ሐጅ በአንድ ዓመት በአንድ ጉዞ አንድ ሐጅ ብቻ ነው ያለው ሁለት ወይም ሶስት ሐጅ የሚባል ነገር የለም። ጭራሹን ማለት ነው። ይህ ሙተፈቅ ዐለይሂ ነው። ሁሉም መዛሂቦች ይስማሙበታል። አንድ ሐጅ በአንድ ዓመት በአንድ ጉዞ አንድ ሐጅ ብቻ ነው መደረግ ያለበት ነው። ኡምራ ላይ ነው ትንሽ የተለያዩ ሀሳቦች አሉት። ስለዚህ ምንም ጉጉት ቢኖረው ጉጉት ካለው ዱአ ሚያደርግ፣ ጥረትም ሚያደርግ በሚቀጥለው ዓመት ደግሞ ለመሄድ ይዘጋጅ እንጂ የብልጣ ብልጥነት የአራዳ ስራ አይሰራም። ኢባዳ ላይ ማለት ነው። እንዲ ህጃ አለው እግር መንገዴን ደጋግሚ ሁለት ጊዜ አረፋ ዙሮ የሚሄድም አለ። አረፋ በአንድ ቀን በአንድ አመት አንዲት ቀን ብቻ ያው ተዘዋር በኋላ ነው ስራው ራሱ። ግን ሰዎች ጠዋት ይሄዱና ይመለሱና፣ መልሰው ደግሞ ወደ ምሽት ደግሞ ሄደው ይመጡ አሉ ሙዝደሊፋም እንደዛው ማለት ሙዝደሊፋ ይደርስና መልሶ አረፋ ሄዶ መልሶ ሙዝደሊፋ ሊሄድ ይችላል ማለት ነው። ይሄ ግምታዊ አካሄድ ነው። እንደዚህ ነገር የለም። ያው አንድ ሐጅ ሁልጊዜ ወጥ ነው ከዘጠነኛው ቀን ጀምሮ እስከ አስራ ሶስተኛው ቀን ድረስ ያው በመደዳው የሚሰሩ ነገሮችን የአንድ ሐጅ አካል ናቸው። እነዛ መደጋገም አይችሉም ማለት ነው። ወደ ኡምራ በሚመጣበት ጊዜ ኡምራ ላይ ቢሆን አንድ ጉዞ ላይ ሁለት ሶስት ኡምራ አድርጉ የሚል መመሪያ የለም። አላደረጉም ነቢዩም አላደረጉም። እና ያው የአይሻ ጉዳይ ነው እንደ ማስረጃ አድርገው አንዳንድ ፉቃዎች በአስተያየት መልኩ ቢደረግ ምንም ችግር የለውም የሚል ሀሳብ አላቸው። ምክንያቱም አይሻ ነቢዩ ጋር ያው ባለቤቶቻቸውን አጅ ተለወዲያ ሁሉንም ነበረ ይዘው የሄዱት አዘጋጅተዋቸው። ሁሉም ደግሞ ያው ቂራን ነይተው ነበረ የሄዱት አይሻ እዛ ሲደርሱ ሌሎቹ እንደደረሱ ያው ጠዋፋቸውን አደረጉ ጀመሩ ስራቸውን ማለት ነው። አይሻ ግን ልክ ከሀረም ሲደርሱ ወር አበባ መጣባቸው አልቻሉም። እና ጠዋፍ ሳያረጉ ሲጠብቁ የሀጅ ቀን ደረሰ ው መተርቢያ ማለት ነው። ሀጅ እንዲጀመሩ ምክንያቱም ሀጅ ደም ያለባቸው ሴቶች ማሄድ ይችላሉ። ጠዋፍ ብቻ ነው የሚከለከለው። እና ያው እንደ ማንኛውም ሀጃጅ መስረት ትችላለች አሉ ያው አረፋ ሄዱ፣ ሙስደሊፋ ሚና ቆይተው መጡ። በመጨረሻ ያው ሲያጠቃልሉ እኔ እኮ መጀመሪያ ቂራን ነበረ፣ ሌሎች ጓደኞች ሙሉ ሀጅ እምራም ሰሩ፣ እኔ ግን ሀጅ ብቻ ሆነብኝ ብለው ሀዘናቸውን ገለጡ። ያኔ አንቺም እኳ አድርገሻል አሉ። ለምን ቂራን ማለት የክለት ኡምረቱ ፊል ሐጅ እምራ ሀጅ ውስጥ ትዋጣለች። ኒያ ካደረግ ለእምራ ብቻ የሚሰራ ስራ የለም። ልክ ለሀጅ ስራ የመጀመሪያው ጠዋፍ ስታረግ የኡምራ ጠዋፍ ይሆናል። የቁድም የነበረው ሁለቱም ይገባል እዛ ውስጥ ማለት ነው። ከዛ ደግሞ ተመልሰ ስትመጣ አሁንም ሳይ ታረጋለህ ማለት ነው። ወይ መጀመሪያም ሳይ ማድረግ ይቻላል። ሳይ ታረጋለህ። ሳዩ ለሁለቱም ይሆናል። ለኡምራውም ማለት ነው። እንደዚህ ነው እና ምንም ችግር የለም። ገብት አለ። ኡምራ ሀጅ ውስጥ ነው ያለችው ቢሎ እኔ ያልሰራሁት ነገር ይሆንልሻል? ሉኝ አይዋጠኝም፣ ማለት ተከራከረችም። ስለዚህ ቅር ተሚላት ብለው አብዱራህማን ጋር እጅና በቃ አምጪ ብለው አብዱራህማን ወንድሟን አዘዙ ማለት ነው እና ተንዒም የሚባል ቦታ ተከተማ ውጭ ነበር፣ ዛ ጊዜ ተንዒም ውሰድ ና ኢሕራም አድርጋ ትምጣ ብለው አዘዙላት። ተጥይበል ኻጢር ደስ እንዲላት ማለት ነው። ምክንያቱም ሌሎቹ በተግባር ሰርተዋል፣ እኔ ግን ሳልሰራ እንደው የማታለል መሰላት። በቃ ሐጅ ብቻ ነው እኔ የሰራሁት፣ እንዴት አድርጎ ዑምራ ይሆንልኛል ስትል፣ በቃ ደስ ይበላት አብዱራህማን እህድና እህትን ይዛን አስደርግ ብለው ላኩ። በዛ ምክንያት ነው ያው ተነዒም እህዳ ያመጣችው ማለት ነው። ስለዚህ ያ እንግዲህ እሷ ቅር ስላላት ደስ እንዲላት ብቻ ብለው የፈቀዱት ነው። ቀድየተ ሸክስ ነው ማለት ነው። ለኡማው መመሪያ አይደለም የተሰጠው። ስለዚህ የነገር አስፈላጊና ጠቃሚ ቢሆን ኑሮ እነሱ ሞኝ ናቸው? እንደ ራሳቸው ስለምን አይሄዱም? ሌሎች ስለምን አይሄዱም? የፈለገ ሂዲ አሉም እኮ እሷ ግን በልዩ ሁኔታ ስለጠየቀች ለእሷ ቅሬታ ለማንሳት ሲሉ ነው የፈቀዱት። ተዛ ተነስቶ ያ ቦታ ያው ኋላ መስጅድ ተሰራበት። ያው መስጅዱ አይሻ በመባል ይታወቃል እስካሁን የመካ ሰው እምራ ሲያደርግ ሁልጊዜ የሚቃቱ እዛ ነው ማለት ነው። እና በዚህ መልክ ነው ይህንን እንግዲህ መነሻ አድርገው አንዳንዶቹ ፉካዎች ምን ችግር አለ? አይሻን ፈቅደውላታል። ሌላውም ሰው አይሻ እኮ መጀመሪያ ኒህ አድርጋ መታለች። ኡምራው ተጽፎልሻል እያሏት ነው። እምቢ አለች። እምቢ ስላለች በቻ ደስ ይበላት ብለው ፈቀዱ እንጂ ድጋሚ አልተፈቀደላት፣ ብለሷ ቢሆን እና በሚል ብዙዎቹ ይህንንም ራሱ አስፈላጊ እንዳላደለ ኡምራውም ቢሆን ማለት ነው። እዚህ በአንድ ጉዞ መደጋገሙ አስፈላጊ አይደለም። የፈለገ ሰው ግን ተሀጅ በኋላ ተሀጂ በኋላ ምናልባት እንትንታለ ደግሜ ለመምጣት አልችልም፣ ምናምን ያለ ሰው ቢሞክር እንግዲህ አላ ተተቀበለው ይሞክር። አለበለዚያ በማስረጃ ደረጃ እርግጠኛ ሆኖ ጥሩ ነው የሚባል ነገር አይደለም ማለት ነው። ጀዛኩሙላሁ ኸይረን። ሌላው ብዙ ጊዜ የሚነሳ ሀጅ ጋር በተያያዘ ሰዎች ለሀጅ ለማድረግ አቅም ያገኛሉ አቅም ካገኙ በኋላ እንደው መሄድም ብቻ የሚያስቡ ሰዎች አሉ። ዝግጅት አያደርጉም፣ በተለይ እውቀት ጋር የተያያዘ ተግባራዊ ነገር። አንዳንዱ ደግሞ ያው በኪታብ አቀዋለሁ ብለው ብቻ ዝም ብሎ የሚነሳበት ሁኔታ አለ። አንዳንዶች እንደውም በጣም የሚያሳዝነው መካ ሆቴል ውስጥ ቆይተው መካና መዲና ደረስን ብለው ራሱ የሚመለሱ ሰዎች ራሱ የሚያጋጥሙበት ሁኔታ አለ። ተግባራዊ ነገር አያውቁም እና ይህን ቸል ማለቱ እንዴት ይታያል? መጀመሪያ ለመዘጋጀ ይህ በጣም ከባድ ከባድ ችግር ነው። በየጊዜው የሚከሰተውን ችግር ነው። ሰዎች ያው ሐጅ የሚለውን ያው ሂዶ መምጣት በሚል ነው የሚረዱት። ብዙዎቹ እንዳንኛ የሚገርም ሐጅ ይዘው መጡ እኮ ሐጅ ነው የሚባለው። መካ መዲና ሂዶ ከመጣ ሐጅ አደረገ ብለው የሚያስቡ አሉ። ይህ ትልቅ ኪሳራ ነው ማለት ነው። ምክንያቱም ሐጅ የራሱ የሆነ ስርዓት አለ ሁዞ አኒ መናሲከኩም ያሉት ለምንድ ነው ነቢዩ ዓለይሂ ሰላቱ ወሰላም እና የሀጅና የኦምራን ስራ አንድ በአንድ በቅደም ተከተል እኔ የሰራኋትን ነገር ተካስመስላችሁ ለመስራት በተጠንቀቅ ተከታተሉ እኮ ነው ያሉት ዝም ብሎ ደርሶ መምጣት ከሆነ ነጋዴም ደርሶ ይመጣል እኮ ዘመድ ዚያራ መዶ ሊመጣ ይችላል ጉብኝትም መሄዶ ይ ተዛ የተለየ ነው ኢባዳ ነው እኮ ኢባዳ ደግሞ ያለ እውቀት የሚሆን ነገር አይደለም። ቢያንስ መሰረታዊ የሆኑ ነገሮችን ማወቅ ግዴታ ነው ማለት ነው። ስለዚህ ገና ከኢህራሙ ጀምሮ እስከ ፍጻሜው ድረስ በየለቱ የውሚያቱል ሐጅ ይባላል። እንደውም የሐጅ ዝም ብሎ በየለቱ በየቀኑ የተመደቡ ስራዎች አሉ፣ የተመደቡ ቦታዎች አሉ፣ የተመደቡ ሁኔታዎች አሉ ማለት ነው። እነዛም በቦታቸው በጊዜያቸው በሁኔታቸው በመጠናቸው ሳጨምር ሳትቀንስ መናሲክ ማለት በቀጥታ ኮቢ ማለት ነው እዛ የታዘዝከውን ነገር መስራት አለብህ። ይህን ለመስራት ደግሞ የግድ መማር አለብህ ማለት ነው። እና ታልተማርክ ታልጠየቅ እንዴት አድርገ ነው በሳሉ አለ ድግርን ቁንትምላ ተዓለሙን በግምት ሊሆን አይችልም ማለት ነው። ማንኛውም ከተማ ሄደ እንደምትመጣው አይደለም። ይሄ ልዩ ኢባዳ ነው። ኢባዳ እስከሆነ ድረስ ሶላት የሚሰግድ ሰው አንዲ ሰው ሽርጦ ሶላት ማወቅ የለበትም እንዴ? አርካነ ሶላት ማወቅ የለበትም እንዴ? ዝለም ብሎ ሰዎች ሲቆሙ አይቶ ውዶ ሳያረግ በጀናባ ላይ ሆኖ ዝም ብሎ ሄዶ ሰገድኩ ቢል ሶለት ሊሆን አይችልም። ስለዚህ ሀጅም ከዛ የባሰ ነው። የሌላው ኢባዳስ ደጋግሞ ስለሚመጣ አንዱ ቢበላሽ ሌላው አማራጭ ኖረሃል ማለት ነው። ይሄ በእድሜ አንድ ቀን ነው ምናልባት ይሄ። ስለዚህ ያለ እውቀት ብትደጋግመው እድሜ ልክም ብተድምቆ ዋጋ የለውም። በእውቀት ግን በጥሩ ሁኔታ ስርአቱን ጠብቀ ካደረግ አንዱ ሀጅ ራሱ ወሳኝ ይሆናል ማለት ነው። መንሀጅ ወለም የርፉስ ወለም የፍሱቅ ረጃ ከመወለደቱ እሙሁ ሀጅ ሲያደርግ ሳይባልግ መጥፎ ነገር ሳይናገር አላስፈላጊ ነገር ሳይሰራ በጥሩ ሁኔታ ሀጅ አድርጎ የመጣ ሰው እናቱ ስትወልደው እንደነበረ ንጹሕ ሆኖ ይመጣል የተባለው ስርአቱን ጠብቆ ያደረገው ነው። ስርአቱን ያላወቀውና ያልጠበቀው ግን ድካም ነው። አንድ ወቅት አንዴ ታላቅ ሼክ ሀጅ የሄዱ እሳቸው ጋር አብሮ የሄዱ ሰዎች ነበሩና፣ ያው ሀጀኛው ብዛቱን ሲያይ እንዳሁኑ አደለም። የዛ ጊዜ መቶ ሺህ ሁለት መቶ ሺህ ሰው ነው የሚኖረው፣ እና በጣም ሲያየው እንግዲህ በሀገሩ ታይቶ የማይታወቅ ስብስብ ነው እና ማ አክሰረል ሑጃጅ አድንቆ፣ ለማድነቅ ማለት ነው ምን ሀጃጁ ምን አበዛው እንዲህ ሁሉ አለም የመጣ መሰለው። ላቆል ማእቀለነ ሕጃጅ አሉት። ሽክዮ ሓጃጁ የሁሉ መናጆ ነው። መናጆ አጃቢ ነው። ትክክለኛ ሕጃቸውን አውቀው የሚሰሩት ጥቂቶች ናቸው። እና ተዝክ ሁሉ ህዝብ ትክክለኛ አጃጁ ምን አሳነሰው ብትላይ ይሻለሞ ያሉት ይ ምክንያቱም እየታዘቡ ነው የሚሰራው ስራ አብዛኛው ዝም ብሎ መነዳያት ነው። መግበስበስ ነው እንጂ ምን እንደሚሰራ አያውቅም። እና ይህ ቦታ ምን ይሰራል? ዚ ቦታ ምን ይደረጋል? ምን የሚያውቀው ነገር የለም። ሲሄዱ ይሄዳል፣ ሲቆሙ ይቆማል። እንደዛ ማአቀላል ሀጃጅ ብትላይ ይሻለም ማለት ይባላል። እና ምክንያቱም መናጅውን ሁሉ ዝም ብሎ አይተህ ነው አንተ ግብስ ባሱን ምናበዛው የምትለው እና ትክክለኛው ሀጃጅ በጣም ጥቂት ነው። እና እንዳውም በሌላው አገላለጥ ሀጀት ኑቅ ግመል ነበር አ ወትሮ የሚጓጓዙት እና ግመሎቹ ሀጅ ተደረጉዎቹ በንጹህ ልቦና የአለቆቻቸው ወደ ንዳቸው ይሄዳሉ። እነዚህ ሰዎቹ ግን በግመሉ ላይ ያሉት አያውቅ ምን እንደሚሰሩ ግመሎቹ ናቸው የተሻሉት እስከ ማለት ድረስ ተሄደ ማለት ነው። እና ስለዚህ ማወቅ አለብህን የሀጅን ስራ ሳናቅ ብዙ ገንዘብ አውጥተን ደክመን ዝም ስራችንን አቋርጠን ስንት ነገር በፀሐይ፣ በሙቀት በስንት መከራ ተሰቃይተን በኪሳራ መመለስ የለብንም እና ትክክለኛ እንትን ሰው አንድ ነገር ሲሰራ እኮ ስርዓቱን ጠብቆ ነው መስራት ያለበት። ነጋዴ ለምሳሌ መርካቶ ሄድ የዝም ውለብት መጣ ነጋዴ ትሆናለህ እንዴ? እንዴት እንደምትሰራ ካላወቅ ገበሬው እርሻ ሄዶ እርሻ እንዴት እንደሚታረስ ታላወቀ ምርት ይዞ ሊመጣ ይችላል እንዴ? ተማሪው ትምህርት ቤት ሄዶ በትክክል ታልተማረ በፈተና ሊያልፍ ይችላል እንዴ? በሰው እንኳን በዚህ በለት ተለት ህይወታችን እኮ ለሁሉ ነገር ስርዓት አለው አደለም እንዴ? የሀያበሰብከው ነገር እንዲሳካልህ ውጤት እንዲታመጣ ማሟላት ያለብህን ነገር ማሟላት አለብህ። ያን ጠይቀህ ተምረህ ነው መሄድ ያለበት ማለት ነው። እና በዚህ ደረጃ ማሌዚያዎች አንደኛ ናቸው በአለም ይባላል። ማሊዚያዎች አዋዛቸውም ብዙ ነው፣ ግን በሚሊዮን ነው የሚመጡት። እና እነሱ ሐጅ ለመንጠም ስድስት ወር ኮርስ መውሰድ ያለበት ሐጅ ለመሳተፍ መጀመሪያ ሸርጥ ነው። ይሄ ስድስት ወር ኮርስ ያልወሰደ ሰው ሐጅ አይመጣም። የፈለገው ገንዘብ ቢኖረውም መን ቢለው አይፈቅድለትም። እዛ ያለው ስርዓት ራሱ ማለት ነው እና ኮተኮስትሮ እንደመደበኛ ትምህርት ዘንድሮ ሐጅ ሄዳለሁ ታልከ ታጅ በፊት ስድስት ወር እዛ መማር አለብህ፣ ኮርስ መውሰድ ያለብህ ማለት ነው። ፈተና ተሰተ ፈተና ያለፈ ነው የሚመጣው። ፈተና ያለፈው ኢንዶኔዥያዎችን በተመሳሳይ መልኩ እንደዚያው ናቸው። ስለዚህ ሲመጡ ሻራ በጣም ይገርማሉ። አካሄዳቸው፣ እንቅስቃሴያቸው ሙነዞም ድምጻቸው አይሰማህም። ማንንም አይገፉ አደባቸው አጅብ ነው። ስታየው ያስቀናሉ ማለት ነው እና በዛ መልክ ነው የእኛ ግን ዝም ብሎ አንድ ቀን እንኳን ኤራም እንኳን እንዴት እንደሚያደርግ የት እንደሚያደርግ ሳያውቅ ያለ ኤራም ዝም ብሎ ሐረም ሄዶ የሚገባ ሰው አለ። ይሄ በጣም አሳዛኝ ሁኔታ ነው እና ይልቁንስ፣ ተገንዘቡ፣ ተወጩ፣ ተምኑ በፊት መታሰብ ያለበት ስርዓቱን አውቅ ያለ ወይ ነው። ስርዓቱን ሳያሳውቁ አሁን ለምሳሌ ሐጅና የዑምራ ጉዞ እንትኖች አሉ እነዚያ ኃላፊነት አለባቸው። ይህን ነገር ገንዘብን ማስከፈልና ዝም ብለው እንደ በግ መንዳት ሳይሆን በደንብ ሰዎችን ባለሙያዎችን ቀጥረው በደንብ ማስተማርና ማሰልጠን ይጠበቅባቸዋል ማለት ነው። ተዛሬ ዝም ብሎ ተበታትሮ ነው የሚሄደው መስልም የለም ራሱ ነው። አሁን ግን የሀጅ ወኪሎች የግዴና ኃላፊነት መወጣት አለባቸው ላለሁኝ እና ያለ እውቀት የሚሰሩ ነገሮች ውጤት አያመጡም ነው። ጀዛኩም አላሁ ኸይራ። እንግዲህ ሰዎች ያህሐጅ ወቅት ሲመጣ የተወሰነ ግንዛቤ ማስጨበጫ ስልጠናዎች እንግዲህ የጠቀሱት ሀገርም ትልቅ ልምድን ያላቸው ኢንዶኔዚያዎች፣ ማሌዥያዎች ማለት ነው። ይህንን መጠቀም ይኖርብናል። ብዙ ጊዜ አሁን ካነሳችሁት ሀሳብ ጋር የተያያዘ ነጥብ የሚመጣበት ሁኔታ አለ። እርሱም ምንድን ነው? በአርካኖች አሉ፣ ዋጅባቶች አሉ፣ ሱነኖች አሉ። እና ብዙ ሰዎች ይቀላቅሏቸዋል። በቃ አርካን ምንነቱን አይገነዘቡም አርካን ካመለጠ እንግዲህ ሀጁ አደጋን ውድቅ ነው የሚሆነው ሊተካው የሚችል ነገር አይኖርም ዋጅባቶች ደግሞ መተካት የሚቻል ነገሮች ይኖራሉ ሌላ ማካካሻ ነገር ይኖረዋልና እንደው አርካን ምንድን ነው ዋጅብ ምንድን ነው ሱንን የሚለውን እንያቸው እና ዝርዝሮቹንም እነዚህ ነገሮች ዝርዝራቸው ሰፊ ነው አሁን እንዳልኩ ስድስት ወር ኮርስ ያስፈልግ ነው ያ በአንድ በአምስት ደቂቃ በሁለት ደቂቃ መዘርዘር ይከብዳል። ለማንኛውም አርካን የሚባሉት ነገሮች ካልተሟሉ ሀጁ ውድቅ ይሆናል ማለት ነው። በሚቀጥለው ህዶ ታልከፈለ በስተቀር ሀጅ አላደረገም ማለት ነው። ለምሳሌ ኢህራም ምን አርካን ሀጅ ነው። ኢህራም ሳያደርጉ ሰዎች ዝም ብለው ይገባሉ። የኢህራም ቦታም አለ የተመደበ ቦታ ቦታውን አልፎ ይሄዳሉ። ኒቃቶቹ አዎ፣ የኢህራም አይነቶች አሉ። ምን አይነት ኢህራም እንደሚደረግ፣ ሶስት አይነት አንደኛ፣ ኢህራም ቂራን የሚባል ነገር አለ። ሀጅና ኡምራን በጣምራ የሚያደርግበት ማለት ነው። ሁለተኛ፣ ተመቶ የሚባል አለ። እንደደረሰ ኡምራን ይሰራና ያጠናቅቃል በመሀል ይፈታና ተረፍት በኋላ ደግሞ ሀጅ ሲጀምር በስምንተኛው ቀን ደግሞ ሀጅን እንዲ አዲስ ይዘው ይጀምራል ማለት ነው። ሶስተኛው ደግሞ ሀጅን ብቻ በተናጠል ሀጅ ብቻ በተናጠል ኢህራም ያደርጋል። እነዚህንም አይለይም ሰው ሀጅ እጅ የመጣው ነው የሚለው ዝም ብሎ ማለት ነው። እነዚህ ነገሮች መለየት አለባቸው። ተዛ የኢህራሙ ቦታ ለእያንዳንዱ አቅጣጫ የተመደቡ የኢህራም ቦታዎች አሉ ማለት ነው። በሰሜን ለሚመጡ ሰዎች ራሳቸው ቦታ አላቸው። በደቡብ ለሚመጡ ቦታ አላቸው። በምስራቅ ለሚመጡ፣ በምዕራብ ለሚመጡ ቦታ አላቸው። ወደ አምስት ቦታዎች የተመደቡ አሉ ማለት ነው እና ከዛ የተመደቡት ቦታዎች ስማቸው ታውቋል። ኬላ፣ ማስተናገጃ ሁሉ ነገር ተዘጋጅቶላቸዋል። ትልልቅ መስጂዶች አሉ። እዛ ኢህራም ይደረጋል ማለት ነው። ከዛ በተለየ መንገድ የሚመጡት በአቅራቢያው ቦታ አቅጣጫ ላይ ሲደርሱ ኢህራም ማድረግ አለባቸው። ተዛ አልፈው ማሄድ የለባቸውም። ከዛ አልፈው ከገቡ መቀጫ አለባቸው። አንዳንድ በግ ማረድ ያለባቸው ማለት ነው። ጊዜውን በተመለከተ ያው የሀጅ ወር ከገባ ጀምሮ ኢህራም ማድረግ ይችላል። አንዲ ሰው ዙልቄዳ ተመጀመሪያ ጀምሮ ቀድሞ ለሚሄዱ ሰዎች ዙልቄዳ ስተገባ ድረስ በኢህራም መግባት ይችላሉ። ግን ተመቶ አድርገው ኡምራን ይሰሩና በማካከል ይፈታሉ። ዝምለን ብለን እንቀጥላለን። ቂራን ነው ታሉም። ደግሞ ማህዙራተል ኢህራም ይባላል። በኢህራም ጊዜ የሚጠነቀቋቸው ነገሮችን ከተጠነቀቁ ዝም ብለው መቆየትም ይችላሉ ማለት ነው። እነዚህን ነገሮች ማወቅ ያስፈልጋል ማለት ነው። ከዛ እዛ ስራው ላይ በሚገባ ጊዜ ጠዋፍ ጠዋፍ አልቁዱም የሚባል አለ። ጠዋፍ አልቁዱም አጀኛ ከሆነ የመጀመሪያ ጠዋፉ ነው ጠዋፍ አልቁዱም የሚባለው እና እሱን መጀመሪያ እንደደረሰ ጠዋፍ ያደርጋል ማለት ነው። ከዛ ተፈለገ ሳይም ይጨምርበታል ሶፋና መርዋ ማለት ነው። ይሄ አንድ የመጀመሪያ እርከን ሆነ ማለት ነው። ከዛ ቀጥሎ አረፋ ነው። ሱና ሚና፣ በስምንተኛው ቀን ሚና ሂዶ ያድራል። ዙልህጃ ስምንተኛ ቀን ማለት ነው። ያ ሱና ነው። ሚና ሂዶ ማደሩ ከቻለ የሚመረጠው እሱ ነው ማለት ነው። ካልቻለ ደግሞ መካ ሚደር፣ ጅዳ ሚደር፣ ያው በዘጠነኛው ቀን የግድ አረፋ መሄድ አለበት ማለት ነው። አረፋ ሂዶ እስተ ዙር ድረስ ባለው ሰዓት ያርፋል። ተዙር በኋላ እስተ አሱር፣ አሱርም እዛው ዙር ጋር ነው የሚሰገደው በተቅዲም እስተከ መግሪብ ፀሐይ እስከምትጠልቅ ድረስ ከቻለ ቁሞ ካልሆነም እያረፈ ቢሆን በዱዓ ማሳለፍ አለበት። ዋናው አልሀጅ አረፋ የተባለው እሱ ነው። አልሀጅ አረፋ የሀጅ ዋና አስኳሉ ውቅፈል አረፋ ነው። ውቅፈል አረፋ ሳያውቁ ጅዳ ፍንድቁ ውለው የሚያመልጣቸው ሰዎች አሉ። መካ ውለው ለዙር ሀረም የሚሄዱ ሰዎች አሉ። ሀረም ሲሄዱ ጭር ብሏል፣ ሰው የለም

ስለዚህ ዛሬ እኮ አረፋ ነበር ይባላል። ተነገሩትም በኋላ አያውቅም። ምን ችግር አለ? ያውዲም ነገ ሄዳለ ይላል ማለት። ነገ ደግሞ አረፋ አልቋል። የለም በወቅት የተገደመ ነው። ስለዚህ ይሄ ሁሉ ትልቅ ኪሳራ ላይ ስለሚጥል መጀመሪያ ማወቅ አለብን ማለት ነው። አረፋ የዋለ ሰው በዘጠነኛው ቀን ፀሐይ ሲገባ ወደ ሙዝደሊፋ ይመጣል ማለት ነው። በአጋጣሚ ግን አሁን ያመለጣቸው ሰዎች ባለማወቃቸው አንድ ያመልጦኛል ብሎ ዝም ብሎ ይቀራሉ። ማታም ቢሆን ተአስር በኋላም ቢሆን ካወቁ መሄድ ያለባቸው አረፋ እስ ለሊቱ ሁሉ ይፈቀዳል፣ የሚቀጥለው ፈጅር እስተሚወጣ ድረስ ለእንዲህ አይነት ለሰነፎቹ ወይም በተለያየ ምክንያት ላልደረሱ ሰዎች ለሊቱም ይፈቀድለታል ማለት ነው። ለሊቱን ሄደው የተወሰነ ሰዓት ቁመው መመለስ ይችላሉ ማለት ነው። ሰዎች ግን የአረፋ ቀን ያው ሀጀኛው ተመልሷል ተአረፋ ከተባለ ያመለጠኝ መስለው ና። በቃ እንግዲህ ምን አደርጋለሁ ብሎ እዛው ይቀራል ማለት ነው። ያ እንዳይሆን እንደሰማ ወዲያውኑም ተመግሪቡን በኋላ ቢሆን ተእሻም በኋላ ቢሆን ፈጅር እስካልደረሰ ድረስ ሄዶ መምጣት አለበት ማለት ነው። ጀዛኩሙላሁ ኸይራ። እንግዲህ እነዚህ ወሳኝ ናቸው። ሶስቱ መካከል አርካኖችን ዋጅባትና ሱነን መለየት ወሳኝ የሚባሉ ናቸው። ውድ ተመልካቾቻችን የዛሬው ሁለተኛው ክፍል ሀጅን የተመለከቱ የተለያዩ ጥያቄዎቻችንን ለሸክ እያቀረብን እንገኛለን። በተመለከታችሁት መልኩም ሰፊ ማብራሪያ እየተሰጠበት ይገኛል። በሚቀጥለው ሶስተኛውን ክፍል ከሐጅ ጋር የተያያዙ ጥያቄዎችን የምናይበት የሐጅ አተገባበርን በተገቢ ሁኔታ ልትፈጽሙበት የሚያስችሉ ትምህርቶች የምናይበትን ፕሮግራም የምና ይሆናል። እስከዛው ወሰላሙ አለይኩም ወረሐመቱላሂ ወበረካቱ።